በሁሉም አካባቢዎች ሰላማዊ እንቅስቃሴ እንዲኖር ለማስቻል የንግዱ ማህበረሰብ የበኩሉን ሊወጣ እንደሚገባ ዶክተር ቀነኒሳ ለሚ ገለጹ። ዶክተር ቀነኒሳ ለሚ በጅማ ዩኒቨርሲቲ የማኔጅመንት ተባባሪ ፕሮፌሰር ናቸው። እንደሷቸው ገለጻ የንግዱ ማህበረሰብ በሰላም ግንባታ ሚናውን ሊወጣ ይገባል ይላሉ። አንዷ አለምናን ከእንግዳው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ዶክተር ቀነኒሳ በአሁኑ ሰዓት እንግዲህ በርካታ ዘርፎች ላይ ያሉ አካላት ስለ ሰላም ሚና ሊኖራቸው ይገባል ተብሎ ይታመናል እና ከመንግስት ውጭ ያሉት አካላት ግማሹን ያክል ስለ ሰላም ሊያበረክቱ ይችላሉ ተብሎ ይታስባል በአሁኑ ሰዓት በአለም አቀፍ ደረጃም በሀገር አቀፍ ደረጃም ለሰላም ማበረከት ያለባቸው አካላት እነማን ናቸው አመሰግናለሁ ሰላም ከለለ እኔ እናንተ እዚህ ቁመን ማውራት አንችልም። ሰላም የሁላችን ከሆነ ለሁላችን የሚያስፈልግ ከሆነ ለእኔና ለአንተ እኩል ለሚያስፈልገው ነገር እኔ እናንተ እኩል ኮንትሪቢዩት ማድረግ መቻል አለብን ማለት ነው። ዜርፎር ከነኚህ አካላት ደግሞ በደረጃ ስናይ እንዲያውም ከመንግስት ቀጥሎ ትልቁን ሮል መውሰድ መቻል ያለበት በሰላም ግንባታ ውስጥ የንግዱ ማህበረሰብ ነው። ለምን የንግዱ ማህበረሰብ በስንት ጀነሬሽን የተፈራው ወይ ደግሞ ያፈራው ሀብት ጥረት በአንድ ደቂቃ ሊወድም ይችላል ማለት ነው። ይሄ የግሉን ሴክተር ልዩ ትኩረት እንዲሰጥ ያደርገዋል። ፕላስ ሀብትና ንብረት ደግሞ በሰላም ውስጥ ነው የሚገኘው። ቢካውዝ ሰላም ካለ ሰዎች ይነግዳሉ አንተ መተት ገዝ አለ? ይሸጣሉ ሀብት ማፍራት ይቻላል እሱ ደግሞ አንድ ላይ መጥቶ የሀገር ኢኮኖሚ ይሆናል ማለት ነው የምስራቅ አፍሪካ በተለይ የጦር መሳሪያ ንግድ ከሚነገድባቸው አካባቢዎች በአለም ደረጃ ከፍተኛ ዝውውር ከሚደረግባቸው አንዱ ይሄ ነው የኛ የሆርን ኦፍ አፍሪካ ደግሞ ለዚህ ቀዳሚ ተጠቃሽ ይሆናል እና እራሱ ንግዱ ደግሞ ሰላም ሊያመጡ የሚችሉ ንግዶች ጭምር ከመሰማራት ነጋዴው ከዚህ አንጻር እንዴት ነው ይህን ጉዳይ ሊመለከተው የሚገባው የጦር መሳሪያን የሚነግዱ የንግድ ባለቤቶች ሰላም እንዳይኖር ይፈልጋል። ለምን? ገንዘብ የሚመጣበት ስለሆነ ማለት ነው። ኢንፎርማሊ ደግሞ ኢንዲቪዥዋሊ እንደዚሁ ስለ ሰላም ሳይሆን ስለ ጦርነት፣ ስለ ብጥብጥ ሰውን እንኳን ተሳድቦ ያ ምሳሌ በሶሻል ሚዲያ ስናይ ሰው ላይክ እያደረገላቸው ገንዘብን የሚያገኙ ሰዎች ይኖራሉ። እነኚህ ባይ ኔቸር ዋር ኢንተርፕረነሮች ናቸው። በምስራቅ አፍሪካ እንዳልከው ደግሞ ቀጠናው ብዙ ጦር መሳሪያዎች የሚዘዋወርበት ነው። በተለይ ደግሞ ሕገወጥ የጦር መሳሪያ የሚዘዋወርበት ስለሆነ ለእኛ አገር ደግሞ ከሉዓላዊነትም አኳያ ከሌሎችም አኳያ በጣም ኮንትሮል ሊደረግ የሚገባና መንግስትም እንደ መንግስት ልዩ ትኩረት ሊሰጥ የሚገባበት የፕራይቬት ሴክተሩ እነኚህን አካላት ባለመደገፍ በገንዘብም በሀሳብም ባለመደገፍ እነሱን አቅም እያሳጣ በራሱ ደግሞ አቅም እያገኘ የንግድ ስራው እየፏፏ እያደገ እንዲሄድ ማድረግ ይቻላል። በሀሳብ፣ በገንዘብ፣ በሰላማዊ መንገድ የሚሰራውን በመደገፍ ያንን እያደገ እያሸነፈ እንዲመጣ ማድረግ ይቻላል የሚለው ነው። በጣም አመሰግናለሁ። እኔም አመሰግናለሁ።